ሰላሙአሌይኩም ራህመቱላህ በረካቱ እንዴ ናችሁ? እኔ ሰላም ነኝ። ዛሬ ጓደኛን ፍራንክ አደርጋታለሁ። ውስጥ እንገባለን። ያለሁት ውጭ ነው ማለት ነው፣ እንደምታዩት። ውስጥ እንገባለን፣ ቤት ውስጥ ማለት ነው። ከዛ ስልክ ደውልላታለሁ፣ እምትለውን አብረን ነው የምንሰበው ማለት ነው። እና አሁን ያለሁት ውጭ ነው፣ ላሳያቸው እና ወደ ቤት እገባና ምን እንደምትል ምን እላታለሁ መሰላችሁ? ዩቲዩብ በጣም እየለፋሁበት ነው እና እኔ ገንዘቤም እኔም እየለፋሁበት ነው። ሞኔታይዝ እንዲሆንልኝ ማለት ነውና ሞኔታይዜሽን ሆነልኝ እላታለሁ። ዩቲዩብ ተቀባይነት አገኘሁኝ እላታለሁኝ። ብር መቁጠር ጀመረልኝ እላታለሁኝ። ከዛ ምን ትላለች አብረን እናያታለን ማለት ምን አይነት ስሜት እንደሚሰማል

ሰዓቱ ሞላልኝ እና ማለት ነው። አዎ ከዛ እስቲ ሞኔታይዝ ላድርገው አልኩኝና ሞኔታይዝ አድርጌዋለሁ። አልተቀበለኝም፣ ተቀበለኝ። ሞኔታይዝ ሆነ እንትኔ

ሰብስክራይብ እሺ፣ የኢሳቅ ያክስት ልጅናት እና ሰብስክራይብ፣ እስኪ ሰብስክራይብ አድርጓት፣ አበረታቷት ስንወዳቸው እና ከመዲያም ቤት አውጧት፣ እና ሰብስክራይብ ላይክ ካደረጋችሁላት እንሻላ፣ እሷም ወደ ኢትዮጵያ ገብታ ከአክስቷ ልጅ ጋራ አብራ እንደምትመጣላቸው ባለሞት መስፋነኝ ይላችኋለሁ። ወጮች ሰምታችኋል? ይህ ኢሳቅ ያክስት ልጅ ናታላችሁ ማለት ነው። እና ሰብስክራይብ አድርጉ ላይክ አድርጉ ኮሜንት አድርጉ። ሰራሽ ልኝችን ፕራንክ ግን እንደምመልስልሽ ወቁበሽ መቼ ነው የምትመድሽልኝ? እኔ ማለት ነው ድንጋይ ነኝ እኮ ብዙም ፕራንክ አልደረግም። እስኪ እናያለን፣ አብረን ስታደርግኝ አብረን እናያለን። እሺ እኔ ለማድረግ አንደኛ ነኝ። በፕራንክ አባት ያልደራ አልደራደርም የወጣል ነኝ አንቺ ስትፈክሪ ራሴ እኔ የሆነ መጥፎ ነገር ልልሽ ብዬ ማለት ነው። ሲሀይር ልመኝ ብዬ ነው። አረብ እንኳኑም በሀይሉ መጣሽ። ግን እንሻላህ፣ አላህ ደሞ ያደርገዋል። እነዚህ እኮ ፊት ለፊታችን ያሉት ተመልካቾች ቢያዩልን እኮ ሰዓቱ ቶሎ ይሞላ ነበረ። እንሻላህ፣ ይሞላል። ይሞላ ነበረ ቶሎ ተቀባይነት እናገኝ ነበረ ማለት ስንት እጃቸው እጃቸውን አይማቸውም ረ እስ እንደ አንድ አምስት ሺህ ላይክ ያርጉልኝ፣ ያርጉ ነገ ማይገኙ ዛሬ እንደዚህ ቢያደርጉ ማለት ነው። ለማንኛውም ቪዲዮውን ልዘጋው ነው፣ ከዛ ልዝጋውና እለቀዋለሁኝ ማለት ነው። ተከታተይ ዛሬ እንዳለቅ ላ ዛሬ እንዳለቅ ዛሬ እኮ ለቀሻል። ቢሆንም ግዴታ ቶሎ ቶሎ ቪዲዮ ልቀቂ ብሎኝ የለ ላ በየቀኑ ነው እንጂ ሁለቴ ሶስቴ እኮ ነው የሚሰሩት ቅ ማለት ነው እንግዲህ አስበቃሽ ነገ ነገ ይለቀቅላችኋል ነገ ጠብቁ ፕራንኩን ሰራሁላት